ወዴት ነው? አንተ ጋ ነው። ምን ነው? አታስገባኝ። ግቢ። ደግሞ ዛሬ በጣም አምሮብሽ። እውነት ወደድከው? በጣም ዋና። የአንተ መውደድ ነው። ግን ደክሞኛል ስትይ አልነበር እንዴ? በማታ ምንድን ነው እንደዚህ ፏ ማለት? አይቶ መረዳት ላይ ብዙም አይደለህም ማለት

ሄሎ እንዴት ነሽ አለው ልክ እንዴት ነህ ምንድን ነው ሰው ሲጠፋ ጠፋ ተብሎ አይደወልም እኔም ጥሩ ሙር ላይ ስላልነበርኩኝ ነው ምን ነው ምንም ያው አንዳንዴ ሙድ ጥፍት ይላል አረ አንቺ ላይ ሀዘን እና ድብር ታያምሩ አረ ታዲያ ምንድን ነው የሚያምርብኝ ሳቅና ጨዋታ ነው ባይሆን መቼ ነው ተገናኝተን ነው የምንስቀው እና እንደዛ ከሆነ ነገ ወይም ከነገ ወዲያ ለማንደዋወል ይቻላል። ደስ ይለኛል። ደግሞ ይቻላል ብለሽ እንዳጠፊ፣ በፍጹም እንደውም እኔ ነኝ የምደውልልክ። እስኪ እናይሻለን። እሺ፣ አሳይሃለሁ። በቃ ለማንኛውም ስልክሽ እንጠብቃለሁ። ቻው በይ። እንኳን ደስ አላችሁ! ኮምፓውንድ መንደራችን ውስጥ በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ ቁጥር ሶስት በታላቅ ቅናሽ ለሽያጭ ቀረበ። ከዚህ በፊት ለሽያጭ ባወጣናቸው ዲያስፖራ ብሎ ቁጥር አንድ እና ቁጥር ሁለት የነበረው ቅናሽ ያመለጣችሁ ሰዓቱ አሁን ነው። ቀድመው ለሚመጡ አስር ደንበኞች ብቻ ባለአንድ መኝታ በ453 ሺ ብር ቅድመ ክፍያ፣ ባለ ሁለት መኝታ በ744 ሺ ብር ቅድመ ክፍያ፣ ባለ ሶስት መኝታ በ900 ሺ ብር ቅድመ ክፍያ፣ ባለ አራት መኝታ በአንድ ሚሊዮን ብር ቅድመ ክፍያ 60% የባንክ ብድርም ተመሻሽቶ ቶሉታል በእያንዳንዱ ህንፃ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ቤተ መጻሕፍትና ጂምናዚየም፣ ፓርኪንግና የኤሌክትሪክ ቻርጅ መሙያ መሳሪያ የተገጠመላቸው ጠንቅቅ ተደርገው እየተገነቡ ያሉ ኮምፓውንድ አፓርትመንቶችን የግሎ አድርጉ። እሺ፣ ጎረምሳው ለምን ነበር የጠፋሁት? አልገኝ ጠየቅሽኝ፣ መለስኩልሽኮ። በቃ ስራ በዝቶብኝ ነው የጠፋሁት። ታዲያ ያስቆጣል? ይልቅ ባስቸኳይ ነው የምፈልገው አሁን። ድረስ ድረሳልሽ። ምን ምን ልጠይቅኝ ነው? እሱ እንኳን ፈልጌ ነበረ፣ ግን ሳስበው ጊዜው አይደለም። አልገባኝም? ምን አልገባኝም? አለው ጊዜው ስደርስ፣ እናውራበታለን። አሁንም እንደድሮ ስለኛ ምናምን ልጠይቅኝ ነው? ይሄ እንኳን የጋራ ጉዳያችን፣ በጊዜው እንነጋገራለን። እኔ ነኝ እንጂ ለቁም ነገር የፈለግሽ ይመስሉኝ፣ ስሮጥ መምጣቴ። በቃ ልሄድ ነው። እኔ እምልህ ግን እንደ አልናፍቀን ትናፍቂኛለሽ እኮ። ግን ደግሞ የልሹ ብቻዋን ነች፣ ባዶ ቤት ነጥቻት የመጣሁት። እንደዛ ከሆነሽ ሂሳብ እንድፈልና አብረን እንወጣለን። ግን ስማ እንደተገናኘ እንዳትነግራት። ለምን ደሞ አልነግራት? ለምን እንዴት ወዴት አያስፈልገው። ዝም በል ከተባልክ ዝም ነው። አባት ሂሳብ ሄሎ ፈቃዱ፣ እንዴት አመሸሽ? ደህና መሸሽ። አለሁ፣ እንዴት ነሽ? ምን ነው ከመሸ ደወልክ? ቤቱን አሁን ፍሬ አድርጌዋለሁ። መግባት እችላላችሁ። እሰይ። ስለዚህ ጠዋት መግባት እንችላለና? ይቻላል። ደህና ደር። ቤት ልንቀይር ነው። ለምን? እንዲሁ አየር እንድንቀይር ብዬ። ይሄኛው አየር ምን ሆነ? እሱስ ምንም አልሆነ ብቻ ይሄ እያንኳኩ የሚሰጡን አሰቃቂ ነገር ጋብ ካለብኝ። ሁላችሁም ግን ተነጋግራችሁ ነው የወሰናችሁት እንዴ? አዎ። ምን ነው? አይ በስልክ ስታወሪኩ አንቺ ብቻ የወሰንሽ መስሎኝ ነው። እነሱን ሳላማክርማ በፍጹም ምንም ነገር አላደርግም። ውይማማ እኔ ግን የኛውን ቤት በጣም ነበር የወደድኩት። አይዞሽ ነገ ይሄኛውን ቤት ስንገባበት ስታዩ በጣም ትወጂዋለሽ። ይልቅ ነገ በጣም ከባድ ስራ ስለሚጠብቀን አሁን በጊዜ እንተኛ። እሺ። ሄሎ ሚኪዬ፣ እንዴት ነው? አለሁ። ምነው ድምፅሽ ችግር አለ? ኧረ ምንም የለም። ከመጀመሪያው መደባበቅ የጀመርነው። በይ ንገሪኛ። ትንሽ ከቢኒ ጋር ልክ ስላልሆን ነው። ምን ነው? ምን አጣላችሁ? ያው አብረ ስትኖር እኮ ጸብ አይጠፋም። ደሞ እስካሁን አልገባም? ይሄን ያህል ሚኪ መልሽ የለውል አለው። ፈጣሪ ይመስገን። እስካሁን የታምሽታል? ከጓደኞቼ ጋር ነበርኩ። እንደምጠብቅህና ያለአንተ ማንም እንደሌለኝ እያወቅህ ባታምሽ ጥሩ ነበር፣ ግን እንኳን በሰላም መጣልኝ። እኔም እኮ ማምሽት አልፈለግኩም ነበር፣ ግን ሳናስበው አንድ ሁለት ስንል ሰዓቱ መሸ። ፊትሽ ደግሞ ምን ሆኑ? አሞሻል? እኔ እኔማ በጣም ደህና ነኝ። አንተ ግን አትመስለኝም። ማለት እኔማ በጣም ደህና ነኝ። ግን አልመሰለኝም። እንዴት? ምን እንዴት አለሁ ነገረ ስራ ሁሉ ተቀያይሯል። ቆይ ምን ሆነ ነው እንደዚህ የተለዋወጥክብኝ? ሳላውቀው ያስቀየምኩ ነገር አለ? እስኪ ንገረኝ። ምንም የለም፣ ደሞን ያልተቀየርኩብሽም አንቺ እንደዛ መስሎ ስለተሰማሽ ነው። ምንድን ነው የሚሰማኝ? ይኸው እያየውት አይደል? ስንት አመት የተውከውን መጠጥ እንኳን እንደ አዲስ መጠጣት ጀመርክ። ሌላው ቢቀር ከመቼ ጀምሮ ነው አንተ ከውጭ ስትገባ እኔን ሳስመኝ የምትቀመጠው? ይሄ መቀየርህን አያሳይም? ስለደከመኝ ነው እንጂ ተቀይሬ ብሽ አይደለም። ቢኒያም በደንብ ጠንቅቅ ያቃለው እኮ በእንደዚህ አይነት ተልካሻ ምክንያት አትሸውደኝም። እንግዲህ ማመን አለማመን የአንቺ ፋንታ ነው። ቆይ ምኑ ልመነ? ግድ የለሽ መሆንን ወይስ ስትወጣ ስትገባ እንደ ባዳ የምታየኝን? የድሮ ፍቅርህና እንክብካቤ መቀነስህ ይሄ ሁሉ አጋጣሚ ደክሞት ነው ልበል? ቆይ ቁጭ ብለሽ የጠበቅሽ ለነገር ነው እንዴ? ለነገር አይደለም፣ እንድንነጋገርበትና ያስቀየምኩ ነገር ካለ ይቅርታ ጠይቄ ወደ ድሮ ፍቅራችን እንመለስ። እኔን ምንም አላስቀየምሽኝ ነው? አዎ ጥሩ፣ ከዚህ በኋላ ደግሜ ያልጠይቀ የፈለግከውን ማድረግ ትችላለህ። እኔ ምንም አላደረግም፣ አሁንም እንደ ድሮ ወድሻለሁ። በዚህ ማታ ከምንጨቃጨቅ ገብተን እንተኛው። እኔ እዚሁ ነው የምተኛው፣ የሚለበስ ብቻ እመጣለሁ። በሆነው ባሉ ምጫጨቅሽ ለምንድን ክፍተት ንፈጥርም? ጭራሽ ሌሌን ክፍተት ፈጠሪው

እቴ ወይኔ ቃሊን በላሁ። እቴ ኤልሽ እኮ ቤት የለችም። እማትንቀሳቀስ የት ሄደች ይባላል። ወይኔ ቃሊን በላሁ። ናያ ምንድን ነው የምላት አሁን?

ምን ሆነሽ ነው ልሹ? ቆይ አሁን አንድ ሰው ቢያይሽ። ይቅርታ፣ ምንም መታገዝ ስላልቻልኩኝ ነው። ነግሬሽ ነበር እኮ ትንሽ ጊዜ ታገሽኝ ብዬሽ ነበር። ፍቅረኛ ይጋልክ አይደለውም። ኃጢያቴ ነው መሰለኝ፣ ብዙ ነገር ተቀይሮብኛል። አንቺ ጋር የመጣሁት አንድ ነገር እንድታግሺኝ ነው። ምንድን ነው? ምን ላደርግልሽ? ትንሽ ገንዘብ እንድሰጪን ፈልጌ ነው። ያደረኩልሽ ነገር እንደ ውለታ ቆጥረሽው ሳይሆን እንደ ልጅሽ አይተሽ ተባበሪኝ። ምንም ችግር የለውም። ግን ገንዘቡን ለምን ሽፈልገሽ ነው? ከዚህ በኋላ ወደ ዛ ቤት አልመለስም። ለምን? ፍቅረኛሽስ አይናፍቅሽም? አቶጆ ያለሱም ማማን አለኝ። በጣም ነው ማፈቅረው። ለትንሽ ጊዜ ወደ አንድ ቤተ ክርስቲያን እጂ ንስሐ ገብቼ ትንሽ ተረጋግቼ በመጣ ብዬ ነው። ታዲያ እዛስ ቢሆን አንድ ላይ ብትሄዱ አይሻለም? ለእኔ አስበሽ እንደሆነ ይገባኛል። ግን በደንብ ከአምላኬ ጋር ለማውራት ብቼን ብሄድ ይሻለኛል። እሺ። የት ለመሄድ እንዳሰብሽ ንገሪ አሁን አልወሰንኩም ሰውስን ግን ደው እያሳውቅሻለሁ እሺ ቃል ገቢልኝ ቃል እገባለሁ እኔም ዛሬ አዲስ ቤት እገባለሁ ለሱ የሚሆን አንዳንድ ነገሮች ልገዛ ስለሆነ በዛው ባንክ ገብቼ ለአንቺ ማወጣለሁ ገንዘብ ምን ነው በሰላም ነው ቤቴ ቀየርሽው የድሮ ጉዳይ እየተከተለኝ ነው ምናልባት ቤት ስቀይር እፎይ ካልኩ ብዬ ነው አልገባኝም አንድ ጉዳይ ነበረኝ ቤቴን እያንኳኳ ሰላም ይነሳኝ ታዲያ ይህን ጉዳይ ባለቤት ይሻቃሉ አያውቅም። ያው የተስፋዬ መወንጀል የሚጋለጠው ቤቱ እየተንኳኳ በሚሰጠው ወረቀት ስለነበር በሱ ሐሳብ ቤን ልቀቅ አልኩት፣ እሱም ተስማምቷል። አሁን የገባንበትን ማንም አያውቅም። ሰርፕራይዝ አድርጋቸዋለሁ። ታዲያን ምን ላግዝሽ? እስከ እስከዛሬ ድረስ ያገዝሽኝ ይበቃል። በጣም ጥሩ ልጅ ነሽ። ባይሆን ከዚህ በላይ እዚህ ባትቆይ ጥሩ ነው። አንድ ሆቴል ሊያዝልሽና እስከምትጪ ድረስ እዛ አረፍት ያልሽ። የጠየኩሽን ከሰጠሽኝ አንድም ቀን እዚህ አልቀመጥ። ይሄን ያህል ካስቸኮለሽ፣ አሁን ኑልስጥሽ ሰማቴ ቃሌን ባለው እኔን የቀየረችኝ ከዛ ከሚያስጠሪው ተውታ ሰው ያደረገችኝ ልጅ አስቀየምኳት። እስቲ ቆይ ታረጋጋና ከመጀመሪያ ጀምሮ ምን እንደተፈጠረ ንገረኝ። ምንድን ነው ማታ ትንሽ ጫጭ ጫጭ ነበር በምን ምክንያት ጸባይ ተቀያየረ ምናምን ብላ፣ እኔ ለራሴ ራሱ ግራ ነው የገባኝ። ቆይ እስቲ ሻብራር ተነገረኝ። ለምንድን ነው ጸባይ የተቀየረባት? ለምንድን ነው ያስከፋት? እህት አትፍረጅብኝ። ፈልግ ይወር አይደለም ከሌላ ሰው ፍቅር ሳይዘኝ አይቀርም። ከማ? ሮዳስ ትባላለች። የኤልሹን ሕክምና እንዳስተጓጉል እኔና ተነጋገር እንዳያጠምድናት ግን ሳላስበው በእሷ ተሰብኩ። ቢበዛ ሁለቱ ወይም ሶስት ቀን የተገናኘ ነው ግን በቃ እሷን ሳስብ ነው ሙለው። በጣም ታሳፍራል። ገና ለገና ሁለትና ሶስት ቀን ለምታቃሴት ብለህ ነው እንደዚህ እየሆንክ ያለው? እህት ያትፍረጅብኛል። ከራሴ ጋር ራሱ መጨጋጀ ከጀምሩ ቆየው እና ኤልሻዳ ይህን አውቃ ነው ማታ የተጣላችሁት? አይደለም። ማታ ትንሽ ጠጥቻ ምሽት ነበር የገባትኝ። በዛ ላይ ደግሞ ሳላውቀው ፍቅርም እንከባቢን ቀንድሽ ይባታለ መሰለኝ። በሱን በእውነት ልክ አልሰራም። አዎ፣ ግን የት ላገኛት? የት ብዬ ነው የምፈልጋት? ለህያብስ ምንድን ነው የምላት? ህያብ እንዳጠይቀን የምክንያት ፈልጌ እነግራታለሁ። አንተ ግን ኤልሻዳይን ደከመኝ ሰለችኝ ሳትል ፈልገህ ይቅርታ ትጠይቃታለህ። የት ብዬ ነው የምጠይቀው? አላቅም። እሱን አንተ አስብበት። እህቴ አግዥኛ። አላግዝህም። ለምንድን ነው የማግዝህ? ገና ለገና እቺ ምስኪን መንቀሳቀስ አትችልም ብለህ አይደል እንዴ? ሌላ ሲስተል ብንም ቀልብን ወስደህ ሰተህ የመጣው ለዚህ ደግሞ ሙሉ ኃላፊነቱን አንተ ነው የምትወስደው። እህቴ እኔ እኮ ጨንቆኛል። እሱ ስራ ነው ሲጀመር እንደተፈጠረ ባውቅ ኖሮ አልመጣም ነበረ። ስለዚህ ፈልገህ ይቅርታ ጠይቀት። እሺ እህቴ በቃ። ወዴት ነው? ልብስን ቀይሪ ልፈልጋታ ቆይ ለምንድን ነው በዚህ ጠዋት እንደዚህ አጠርፍሽ የጠራሽኝ? ቢኒ መቆም እንደምትቻወቀብሽ እንዴ? አያላወቀብኝም፣ ግን ለትንሽ ጊዜ ወደ አንድ ገዳም እሄድ እፈልጋለሁ። ታዲያ የት አለ ቢኒ? ቢኒ አያውቅም፣ ባዶ ቤት እየሆነ የወጣሁት። ቆይ ለምን መናገር አልፈለግሽም? ገዳም እንዲሄድኩ እንዲያውቅ አልፈልግም? ሁሉንም ነገር ከዛ ስመለስ ነግሯለሁ። ታዲያ ቆይሽ እኔ ምን እንዳደረግልሽ ነው የምትፈልጊው? ለቢኒ ምንም እንዳትሁ ለህቴ ግን ገዳም ከምታምኛቸው ሰዎች ጋር እንደላክሽ ንገረት ልሹ የት ብትለኝስ የሚሄድበትን ሎስ ና እነግርሻለሁ አልገባኝም ቆይ አንቺ በዚህ ጊዜ ልምዶ ገዳም ሄድ ይፈልግሹ እስካሁን ለሰራው ኃጢአት ንስሐ መግባት አለብኝ ለህቴም ለቢኒም ለዋሸዋቸው ስቃያቸውን እያየው ዝም ላልኩበት እኔም የራሴ የጥሞና ጊዜ ያስፈልገኛል ሀሳብሽን አልጋፋም እስኪ ከቻልሽ ለኛ ምግረ መንገድሽ ምህረት ለምኝለን። እሺ፣ ሊያየ አደራ። ግን እህቴ ምንም እንዳትጨነቅ ታውቂያት የለ ስትጨነቅ መረጋጋት ነው የሚያቅታት። አረ እንዳታስቢ፣ እኔ እንደሆነ ታውቂኛለሽ። አንድ የቆሎዋን ገፍፌልሽ እንድትረሳሽ ነው ማረጋት። እሱን አቃለሁ። እንደ አስፈላጊነቱ ደግሞ ቢኒያም እንዲረሳሽ ማድረግ ይቻላል። ተይ እሱማ ማጨራሽ እንዳይረሳኝ። ጋሽሽ እኔ ሆች ጉዳይ ስላለች ብሄድ እሺ? በቃ እኔም ወይዘሮ ህይወትን ቀጥራቸዋለሁ። እንዴ ለምንድን የቀጠርሻቸው? ስለ አንድ ጉዳይ ላውራቸው እፈልጋለሁ። ይሁን። አዲስ ነገር ካለ ግን ደውይልኝ። በጣም አመሰግናለሁ። ለምኑ? ላደረግሽልኝ ነገር ምስጋና አያስፈልግም፣ ግዴታዬ ነው። ቢሆንም ግን መመስገን አለብሽ። የራሱ አይመሰገንም። ከዚህ በኋላ ኔ እናንቺ እናትና ልጅ ነን። አሁን አይደለም፣ እስከ መጨረሻው። የምትፈልጊው ነገር ካለ ጠይቂ። አመሰግናለሁ ማለት እንደ ልጅ። እሺ፣ ኔ ልጅ። አሁን ታዲያ የትሄደሽ ልታርፊ ነው? አንድ ቦታ አርፍና ነገ ወደ ነገርኩሽ ገዳም መሄዳለሁ። ስመለስ ከፈጣሪ ጋር ደስታዬን ይዤ እመለሳለሁ። እንዳፍሻ አልገው በሰላም ኪቢ በጣም አመሰግናለሁ። ስደርስ ደውልሻለሁ። ቤት ብትቀይሪም ፈልጌ እንደማላጣሽ ታውቂያለሽ አይደል? ሌሎች እንዴት ነሽ? አለሁልሽ። እንዴት ነሽ? ጠፋሽ እኮ። አዎ ተጠፋፋን አይደል። እንዴት ነሽ ታዲያ? አለሁ። እኔማ ከዋናው ደውለሽ ታመሰግኛለሽ ስር ጭራሽ አንቺ በዛው ዘጋሽኝ። ምን ታገኘ? ለምን ነው ደሞ ማመሰግንሽ? አልሰማውም እያልሽኝ ነው? ምኑን ነው? እኔ ምንም ነገር አልሰማውም። እህትሽን ከጓደኞች ጋር ገዳም እንዳላኳት አልሰማሽም? ምን? መቼ ነው የላክሻት? ኧረ እኔ ምንም ነገር አልሰማውም። ቆይ ደግሞ ለምንድን ነው ያልነገረችኝ? እኔማ የነገረችሽ መስሎኝ ነበረ። ኧረ እኔ አልሰማሁም። ቆይ እሺ፣ የት ገዳም ነው የሄደችው? አልነግርሽም። ምን? እዛው ገዳም ልትሄጂ ነው? እስኪ ተያት። ብቻዋን ከአምላክ ዋጋ እንዴት እተዋታለሁ? ብቸኛ እህቴ እኮ ነሽ ሊያ፣ በእናትሽ ንገሪኝ። አልነግርሽም። ከሶስት ቀን በኋላ እራሷ ስለምትመለስ ያኔ ትነግርሻለች። ሶስት ቀን ሙሉ ብቻዋን ማንስ ያንቀሳቀሳታል? ማን እንደምትፈልገው ያደርጋታል? እንግዲህ ነገርኩሽ። እኔ በየሰዓቱ እየደወልኩ እየጠየኳቸው ነው እንዲ። በዛ ላይ ደግሞ የወንድሜ ሚስት መሆኗን አትርሽ እንጂ ግዴ የለሽም። ንገሪኝ፣ መናገሬ እንዲቆጨኝ አታድርጊኝ። ደህና ናት ከተባልሽ ደህና ናት። ስሚ ደግሞ በየሰዓቱ እየደወልሽ እንዳነዘንሽኝ። አዲስ ነገርም ካለ ራሴ ደውዬ እነግርሻለሁ። እሺ። ግን ምንም ግን የለውም። ሄዳለች፣ ሄዳለች ነው። ስሚ ደግሞ ለቢኒ እንዳትነግሪው። የት እንዳለች አያውቅም። ስለዚህ ደግሞ መጠየቁ አይቀርም። ያኔ አላውቅም ነው የምትይው እንዴ! ለምን እህቴ? ቆይ የምነቷት ነው ሰት ነግረኝ። ሄደችሁ ደግሞ ስለምንድ ነው ለቢኒ መደበቅ የተፈለገው? እቤት ስመጣሁ ቤቱ ተከራይተዋል አሉ። ታዲያ ለምን አልነገርሽኝም? እሺ ሀብስ አብራሽ ነች በእሺ በቃ መጣ። እውነትም ሰርፕራይዝ። ማለት አላገኘሁም ነው። በስንት ፍለጋ ማገኙት? ግን ምንም እንደማያውቅ ነገር ይገርማል። ታዲያ ምን አሰብክ? ምንም አላሰብኩም። የት እንደማገኛት ራሱ ግራ ገብቶኛል። ለህያብ ነገርሻት ሻት እ ነግሪያት አለሁ እና ምን አለች ታዲያ? ምንም ምንም አላለችም። እሷም የት እንዳለች አታውቅም አለ ነው ቢሆን ነው

ከዚህ በኋላ ሲጀመር እሷን ማግኘት አትችልም። እሺ፣ ግን ምንም ግን የለውም። ቆይ ሲጀመር ግን ሮድስ ማናት? እንዴት እስከ ሀብ ጋር ተገናኙ? ሮዳስ ደግሞ የማስታወቂያ ባለሙያ ነች። ምን አልክ? አንተ እና ከሷ ነው ፍቅር የያዘ? በጣም ተሳፍራለሁ። ቢኒያም፣ ትሰማኛለህ? ከዚህ በኋላ በስህተት እንኳን የሷ ልጅ ሲመስማት አልፈልግም። የሮዳስ ልብስ አጣጥፌ ዘድንግል ክፍል አድርጊያለሁ። አራውጫቸው ካያቸው ይናደዳል። ታዲያ የት ላድርገው እኔ ክፍል አድርጌ። እሺ፣ እኔ ምልሽ ትናንትና ማታ እኮ ክፍልሽ መጥቼ አልነበርሽም። እኔ ክፍል አረ ነበርኩ። መቼስ ባይኔ ያየሁትን ነገር አትከጅኝም አይደል ወይ ደግሞ የውጭ በር ልዘጋው ጥቼ ይሆናላ። ልክ ነሽ፣ እንደዛ ሊሆን ይችላል አዎ እንደዛ ነው የሚሆነው ግን በሰላም ነው የፈለግሽኝ የአንቺ አይነት ሽቶ ዘድንግል ገዛና እስቲ ላመሳስለው ስጪኝ ልልሽ ነበር የመጣሁት ታዲያ አሁን ላምጣዋ ታመሳስዋለሽ አይ አሁንማ ነፈሰበት ሽቶ በተነፋበት ሰዓት ነው ትክክለኛ መዓዛው የሚታወቀው ግን እንዴት የኔን ሽቶ ጠረን ለየሽው እንዴ አብረን እኮ ብዙ ኖርን ስለለመድኩሽ ለየሁት ሄሎ፣ አሁን ተገናኝተን ማውራት አለብህ። ስለምን? አዲስ የተፈጠረ ነገር አለ። ምንድን ነው እሱ? በስልክ የሚሆን አይደለም? በአካል ተገናኝተን ነው የምናወራው። እሺ እንደምጠብቅህና ያለአንተ ማንም እንደሌለኝ እያወቅ ከባት አምሽ ጥሩ ነበር፣ ግን እንኳን በሰላም መጣልኝ። እኔም እኮ አምሽት አልፈለግኩም ነበር፣ ግን ሳናስበው አንድ ሁለት ስንል ሰዓቱ መሸ። ፊትሽ ደግሞ ምን ሆነ ነው አሞሻል? እኔማ በጣም ደህና ነኝ። አንተ ግን አትመስለኝም። ማለት እኔማ በጣም ደህና ነኝ፣ ግን አልመሰለኝም። እንዴት? ምን እንዴት አለው? ነገረ ስራ ሁሉ ተቀያይሯል። ቆይ ምን ሆነ ነው እንደዚህ የተለዋወጥክብኝ? ሳላውቀው ያስቀየምኩ ነገር አለ? እስኪ ንገረኝ። ምንም የለም። ደሞን ያልተቀየርኩብሽ አንቺ እንደዛ መስሎ ስለተሰማሽ፣ ምንድን ነው የሚሰማኝ? ይኸው እያየሁት አይደል? ስንት ዓመት የተውከውን መጠጥ እንኳን እንደ አዲስ መጠጣት ጀመርክ። ሌላው ቢቀር ከመቼ ጀምሮ ነው አንተ ከውጭ ስትገባ እኔን ሳስመኝ የምትቀመጠው? ይሄ መቀየርህን አያሳይም? ስለ ደከመኝ ነው እንጂ ተቀይሬብሽ አይደለም። ቢንያም፣ በደንብ ጠንቅቄ አውቅሃለሁ በእንደዚህ አይነት ተልካሻ ምክንያት አትሸውደኝ። እንግዲህ ማመን አለማመን ያንቺ ፋንታ ነው። ቆይ ምን ልመነ? ግድ የለሽ መሆንን? ወይ ስትወጣ ስትገባ እንደ ባዳ የምታየኝ የድሮ ፍቅርህና እንክብካቤ መቀነስህ፣ ይሄ ሁሉ አጋጣሚ ደክሞት ነው ልብል? ቆይ ቁጭር የጠበቅሽ ለነገር ነው እንዴ? ለነገር አይደለም እንድንነጋገርበትና ያስቀየምኩ ነገር ካለ ይቅርታ ጠይቄ ወደ ድሮ ፍቅራችን እንመለስ። እኔን ምንም አላስቀየምሽኝ ነው። አዎ፣ ጥሩ። ከዚህ በኋላ ደግሞ ያልጠይቃል። የፈለግከውን ማድረግ ትችላለህ። እኔ ምንም አላደርግም። አሁንም እንደ ድሮ እወድሻለሁ። በዚህ ማታ ከምንጨቃጨቅ ገብተን እንተኛው። እኔ እዚሁ ነው የምተኛው፣ የሚለበስ ብቻ መጣለ ሆኖ ባሉ ምጫጨሽ። ለምንድን ነው የምትፈጥሪው? ጭራሽ ኔ እኔን ክፍተት ፈጣሪው። ኡፍ! እንግዲህ እንደፈለግሽ። ምን እባክህ አምላኬ ፍቅሬን በድያታለሁ። አንተ እንደሰው ክፉ አይደለህም። እባክህ ወደ ቤቷ በሰላም እንድትመጣ ነው። ታውቂዋለሽ? አዎ። እንዴት እዚህ ቤት ሊገኝ ቻለ? ማለት ለዚህ ቤት ምንድን ነው ታሪኩ? ረዥም ነው። ግን አንቺ ምን ሆነሻል? የበፊት ፍቅረኛ የነበረ ምን? የእኔ ልጅ ነው። ያንቺ ፍቅረኛ የእኔ ልጅ? ህያብ! ህያብ! ወይ ጉዴ! ህያብ! ህያብ